ን ሰበር ዜና። እስራኤል ጦርነቱን ለማቆም ተስማምቻለሁ አለች። በሰሞነኛው የእስራኤልና የኢራን ጦርነት ጋር በተገናኘ ሃያ አራት ሰዓት ባልሞላ ውስጥ በርካታ ዜናዎች እየወጡ ይገኛሉ። ኢራን በኳታር የሚገኘውን የአሜሪካን የጦር ሰፈር መደብደቧን ገልጻለች። የአሜሪካው ፕሬዝደንት ዶናልድ ትራምፕ በበኩላቸው እስራኤልና ኢራን ጦርነቱን ለማቆም ተስማምተዋል፣ ከ12 ሰዓት በኋላም ጦርነት የማቆም ብስራት አለ ብለው በማህበራዊ ገጻቸው ላይ አስፍረዋል። የእስራኤል ጠቅላይ ሚኒስትር ቤንያም ኔታንያሁ በበኩላቸው ከኢራን ጋር የገቡበትን ጦርነት ለማቆም ለትራምፕ መናገራቸው ተሰምቷል። በመሆኑም የ12 ቀኑ ጦርነት ያቆማል የሚል እምነት አለ። የዜናውን ዝርዝር ስናስከትል ኢራን በኳታር በሚገኘው የአሜሪካ ጦር ላይ የሚሳኤል ጥቃት አድርሳለች። ኢራን በኳታር አል ኦዴይድ የአየር ሰፈር ላይ የሚሳይል ጥቃት ማድረሷን የገለጸች ሲሆንም ለአሜሪካ ጥቃት የተሳካ ምላሽ ሰጥቻለሁ ብላለች። ኳታር የአየር ክልሏን ከጥቃቱ በፊት መዝጋቷን ገልጻ የነበረ ሲሆን ከጥቃቱ በፊት የኢራን ፕሬዝዳንት ምላሽ ሳንሰጥ አንተውም ብለው ነበር። ኳታር ጥቃቱን ተከትሎም ለሉዓላዊነቴ ተጥሷልም ብላለች። በተጨማሪም ኢራን በኢራቅ እና በሶሪያ በሚገኘው የአሜሪካ ጦር ማዘዣ ላይም ጥቃት ሰንዝራለች። ኢራን ወደ ኳታር የላከችው የሚሳይል ቁጥርም አሜሪካ ከጣለችባት የቦምብ ቁጥር እኩል መሆኑን ገልጻለች። በጥቃቱ እስካሁን ስለደረሰው ጉዳት የተነገረ ነገር የለም። አሜሪካ በበኩሏ ግን አሜሪካ በበኩሏ የኢራን ጥቃት ምንም ጉዳት አላደረሰብኝም ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የአስራ ሁለት ቀናት ጦርነት ማብቃቱ ይበሰራል ብለዋል። ዶናልድ ትራምፕ እስራኤልና ኢራን የተኩስ አቁም ስምምነት ለማድረግ መስማማታቸውን የገለጹ ሲሆን እስራኤልና ኢራን አሁን የያዟቸውን የመጨረሻ ተልዕኮዎች ካጠናቀቁ በኋላ በስድስት ሰዓታት ውስጥ ለ12 ሰዓታት የሚቆይ የተሟላ የተኩስ አቁም ስምምነት ለማድረግ ሙሉ በሙሉ ተስማምተዋልም ብለዋል። በዚህ ጦርነት እንደተጠናቀቀም እንደሚቆጠር ትራምፕ ገልጸዋል። ኢራን በስምምነቱ መሰረት ስምምነቱን ተኩስ አቁሙን በይፋ ትጀምራለች ያሉት ትራምፕ እስራኤል በአስራ ሁለተኛው ሰዓት ትከተላለችም ብለዋል። በአራተኛው ሰዓት የ12 ቀናት ጦርነቱ ማብቃቱን ለዓለም ሕዝብ በይፋ እንደሚበሰር፣ ሁለቱም ወገኖች ለስምምነቱ መከበር ተከባብረው እንደሚሰሩ ገልጸዋል። ይህ ጦርነት ለዓመታት ቢቆይ መለው መካከለኛውን ምስራቅን ሊያጠፈው ይችል ነበር ያሉት ዶናልድ ትራምፕ ግን በፍጹም አልሆነም አይሆንም ብን ብለዋል። አምላክ እስራኤልን ይባርክ፣ አምላክ ኢራንን ይባርክ፣ አምላክ መካከለኛውን ምስራቅን ይባርክ፣ አምላክ አሜሪካን ይባርክ፣ እንዲሁም አምላክ መላው ዓለምን ይባርክ ሲሉ ትራምፕ በተረጋገጠ የትሩዝ ማህበራዊ ሚዲያቸው ላይ አስፍረዋል። ከዚሁ ጋር በተገናኘ አሁን የወጣው መረጃ እንደሚያመላክተው እስራኤል ከኢራን ጋር የጦር ማቆም ስምምነት ላይ መድረሷን አስታውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ከሰዓታት በፊት ባወጡት መረጃ መሰረት ለከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ጦርነት የማቆም ስምምነቱን እንደሚደግፉት ተናግረዋል። ይህም የአስራ ሁለት ቀኑን ጦርነት ያቆመዋል የሚል ጭምጭምታ አለ። በሌላ ዜና ኢራን በእስራኤል ላይ ባደረሰችው ጥቃት አራት ሰዎች ሲገደሉ ከ22 በላይ መጎዳታቸውን የእስራኤል ጤና ጥበቃ ሚኒስቴር ያወጣው መግለጫ ያሳያል። ወደ ሀገረኛ ዜናዎቻችን ስንመለስ ከሰባት ዓመት በፊት እንኳን ደስ አላችሁ ነዳጅ ያወጣን ያሉት ጠቅላይ ሚኒስትር አብይ አህመድ አሁን ደግሞ ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያ ዙር የጋዝ ምርት ለገበያ ታቀርባለች ሲሉ ተናግረዋል። ጠቅላይ ሚኒስትሩ ይህንን ጉዳይ የተናገሩት ከሚዲያ እና ከኮሚኒኬሽን ባለሙያዎች ጋር ባደረጉት የውይይት መድረክ ነው። ላለፉት ዓመታት በዚህ ጉዳይ ምን ሲሰራ እንደነበር አታውቁም ያሉት ጠቅላይ ሚኒስትሩ የነገርኳችሁ ከውስጥም ከውጭም ጣጣው ስለሚበዛ ነው ዝም ብለን የሰራ ነው ሲሉ ገልጸዋል። ይህ ምርት የት አካባቢ እንደሆነ በቀጥታ ባይናገሩም በንግግራቸው ወቅት ግን ላለፉት ሁለት ሶስት ዓመታት እኔ የምጎበኛቸው ጋዙንና እኔ የምጎበኘው ጋዙን ነው፣ እናንተ የምታዩት ስንዴው ነው ሲሉ ተናግረዋል። እስካሁን ያልነገርናችሁ በህዳሴው ላይ የከፈልነውን በህዳሴ ላይ የከፈልነውን ዋጋ ከፍተኛ ስለሆነ ነው ሲሉ፣ ፕሮጀክቱ ላለፉት ዓመታት በተለያዩ መንገዶች በሚዲያው ከሚደርስበት ጫና ለመላቀቅ በዝምታ መስራታቸውንም አስረድተዋል።